መተትና ድግምት ሲደገምብን የምናየው ምልክት። ተወዳጆች ሆይ በክፍል ሁለት መተት እንዴትና ለምን ተግባሮች እንደሚመተትብን በሰፊው አይተናል። በዚህ ክፍል ደግሞ አንድ ሰው መተት ሲደገምበት የሚያየውን ወጣ ያሉ ያልተለመዱ ምልክቶች እናያለን። እነሱን በየምድባቸው ዘርዝረን እንመለከታለን። በግለሰቡ ወይም በአንድ ሰው ላይ መተት ሲመተት ምልክቶቹ ምንድን ናቸው? አንድ ሰው የራሱ የሆነ ተፈጥሮዊ ጠባይ አለው። የሰው ልጅ ከተፈጥሮ ውጪ በውጫዊ ተጽዕኖ የተፈጥሮውን ጸባይ ሊቀይርና ብሎም ሊያጣ ይችላል። ለምሳሌ አንድ ሰው ማህበራዊ ሕይወት የበዛበትና ሰዎች ከሰዎች ጋር ጥሩ መስተጋብ ባላቸው መንደር ውስጥ ካደገ የዛን አካባቢ ሰዎች ጠባይ በጊዜ ሂደት መውረሱ አይቀርም። አንድ ሰው መልካም ስነ ምግባር ካላቸው ቤተሰብ ውስጥ ከኖረ ከተፈጥሮ ጠባዩ ውጪ የእነሱን መልካም ነገሮች ወርሶ ያድጋል። እንዲሁም በጠበኛና በተጨቃጫቂ ቤተሰብ ውስጥ ካደገ መጨቃጨቅ፣ መጣላት ምን ያህል ቀላል መሆኑን እያየ ስለሚያደግ በቀላሉ ጠበኛ የመሆን እድሉ ሰፊ ነው። ለዚህም ነው ሰው አካባቢውን ነው የሚመስለው የሚባለው። የሰው ልጅ ቋሚ ጠባይ የለውም። እንደ ዕድሜው እርከን ተለዋዋጭ ጠባዮችን በዕድሜው ያስተናግዳል። ግን በእነዚህ ሁሉ ውስጥ የአጋንንት ድርሻ ለእኛ መልካም ላልሆኑ የጠባይ መዳረሻ ትልቅ ሚና አለው። አጋንንት የሰው ልጅን ጠባይ እንደ ሬዲዮ ጣቢያ በመቀያየር የራሱ የክፋት መስመር ላይ በማስገባት ለክፉ ተግባራት ይጠቀምበታል። ዛሬ ዛሬ ብዙዎቻችን ከራሳችን ጋር አይደለንም። አመላችን አንዴ ሰው አንዴ አፈር ይሆናል። ለሰው አፋችንን ሞልተን ጠባያችን ይህ ነው ብለን መናገር በማንችልበት ደረጃ ላይ ነው። የአመልና የጠባይ መጣረስ ውስጣችን ስላለ ከራሳችንም ከሰው ጋርም ስንታመስ እንኖራለን። አንዴ ቀዝቃዛ፣ አንዴ ለብ፣ ከዛ ሞቅ እንላለን። የባህሪ መጋጨት ውስጣችን ስላለ ብዙዎቻችን የራሳችን ጠባይ ለሰዎች ለመግለጽ ካለን ይልቅ የሌለንን የጽድቅ ጠባይ እንናገራለን። የራሳችንንም በሌላ መልካም ቦታ እናስቀምጣለን። ይህ ችግር እንዳለ ሆኖ አንድ ሰው መተት ሲመተትበት የራሱ የሆነ የጠባይ መገለጫዎች አሉት። አንድ ሰው መተት ሲደገምበት ሦስት ነገሮች አሉ። አንደኛ፣ አስመታችሁ እኛ ላይ የሚያስደርገው ሰው ነው። ሁለተኛ፣ መታችሁ ደጋሚው ጠንቋዩ ነው። ዘዳግም 18 ቁጥር 11። ሶስተኛ በመተት ውስጣችን የሚገባው አጋንንት ነው። ስለዚህ አንድ ሰው መተት ተሰራበት ማለት ከራሱ ተፈጥሯዊ ጠባይ በተጨማሪ ቢያንስ የሁለት ሰውና የአጋንንት ጠባይ ይዋረሳል ማለት ነው። ለምሳሌ አንድ ተማሪ በእውቀቱ መተት ሲደረግበት፣ በመጀመሪያ የተፈጥሮ እውቀቱን በመተት እንዲያጠ ያደርጉታል። ሁለተኛ መተቱን ያስመተተበትን ሰው ጠባይ ያዋረሰዋል። ሶስተኛ መተቱን የመተተበትን ሰው ጠባይ ይዋረሳል። አራተኛ በመተት ወደ ህይወት የገባበትን አጋንንት ጠባይ ይዋረሳል። ለዚህም ነው መተት ሲደረገብን በመጀመሪያ የተፈጥሮ ጠባያችንን አጥተን ሌላ ሰው የምንሆነው። መተት የተደረገበት ሰው ሙሉ ለሙሉ በሚባል ደረጃ ጠባዩ ተቀይሮ ሌላ ሰው ይሆናል። እንዲሁም በመተት ውስጡ የገባው አጋንንት የቅድስና ጠባይ ስለሌለው በተቃራኒ መልኩ የሰውየውን ጠባይ ገልብጦ ትግስተ ቢስ፣ ነጭናጫ፣ ብስጩ፣ ቁጡ፣ ኃይለኛ፣ ዝንጉ፣ ንቃተ ህሊና የሞተ የፈዘዘና የመርሳ ችግር ያለበት ሰው ያደርገዋል። መተቱ በምንሰራው ስራ የተመተተብን ከሆነ የምናሳየው ጠባይ ስራውን መጥላት፣ ስራ ቦታ ማንቀላፋት፣ በአግባቡ አለመስራት፣ ብቃት ማጣት፣ ወይም ደግሞ ብቃት መቀነስ፣ ድንገተኛ ሕመምና ድብርት፣ ተለዋዋጭ ጠባይ መኖር፣ በስራው ችሎታ ወደ ተሻለ ቦታ ከፍ አለማለት፣ ሰርቶ ባገኘው ገንዘብ በረከት ማጣት፣ ገንዘቡ ምንም ቁም ነገር ሳይሰራ መባከን ወዘተ ናቸው። ስለዚህ ሰውዬው ላይ እንደተመተተበት የመተት አይነት በየፈርጁ የተለያየ ችግርና ጠባይ በህይወቱ ስለሚታይ በየክፍሉ ዘርዝረን እናያለን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን።